ምስኪን ሴት አያልፍላትም ልንገርሻ አያልፍላትም ምንም ጥሩ ጥሩ የሚያጫውታት ሴት አያልፍላትም የምስኪን ሴት መንገድ ተሰርቶላታል በስንት እድሜዋ ማግባት እንዳለባት ምን መልበስ እንዳለባት ፀጉሯ ምን መምሰል እንዳለበት የህይወት ምርጫዋ ምን መሆን እንዳለበት የኔ ምስኪን አንቺ ደግሞ ሽሺ ባይ እሺ እያልሽ ማለት ነው እዚህ እንደዚህ ብለሻል አሁን መንቀሳቀስ ያቀትሻል ራስሽን መምረጥ ትፈልጊያለሽ ወይ ያሰው ባስቀይምስ መጥፎ ሴት ነች ቢለኝስ እንደዚህ ማለት ትፈልጊያለሽ ወይ እናቴን አባቴን ባስቀይምስ እንደዛ በሆንስ ረበናትሽ እና ይሻል ይሻል እዛ አሁን ያለሽበት ደረጃ መቆየት። ልንገርሽ አንቺ ትልቁ ፍርሃትሽ መጥፎ ሴት መሆን። ምክንያቱም ምስኪን ነች እኮ ልጄ፣ ጥሩ እኮ ልጄ፣ ምንም እኳ አታውቅም የዋህ እኮ እያሉ አሳድገውሽ፣ አሁን ጭንብልሽ እንዳለ ምስኪንነት ነው። እዛው ጭንብልሽ እንዳለ ምስኪንነት ነው። ጭንብልሽ እንዳለ የዋህነት ነው። ጭንብልሽ እንዳለ ጥሩነት ነው። ጥሩ ጥሩ ያጫውትሻል። አንቺ ጥሩ ጥሩ ጥሩ ጥሩ ሁኚ። ጥሩ የሚያውቁ ሰዎች አሉ፣ ይመጡልሻል። እዛው ገንዘብ ሊወስዱ የንብረትሽን ይወስዱ ማንነትሽን ሊሰርቁ ሊያዙሽ ቺ አረ እስከ መቼ እስከ መቼ ነው እንደዚህ ብለሽ መኖር የምትፈልጊው? ገደል ይግቡ ማለት አትጀመሪም? መጥፎ ሰው መሆን አትጀመሪም? ስሚ ልንገርሽ፣ መጥፎ ሰው ከተባልሽ በሰው ማለት ነው እልል ማለት አለብሽ። መጥፎ ነሽ ከተባልሽ አንቺ መደሰት ትችላለች መጥፎ ነሽ ከተባልሽ ማለት ነው። የወጣልሽ መንገድ እየተከተልሽ አይደለም፣ የባህል መንገድ ትዕዛዝ እየተከተልሽ አይደለም። በዚህ ሰዓት አግቢ፣ እንደዚህ ልበሽ የሚለው ትዕዛዝ ማለት ነው እየተከተልሽ አይደለም ማለት ነው። መጥፎ ሁኚ ኖ ኖ ቤ ኖ ኖ ቤ ኖ ኖ ስቲ ደሞ ማለት ነው። አይ እኔ እኮ እንደዚህ ኖ ለምን ኖ ኖ ነው አልሽ፣ ለምን ኖ ምን አልኩኝ? እምቢ ኖ ነው አንቺ መጥፎ ሴት ነች። ገደል ግቡ፣ ምን አባት ያገባኝ። ገደል ግቡ፣ እዛው ጥንቅር ብላችሁ ውጡ ከህይወቴ በቃ። በቃ እቺ ሴት ከሆንሽ እቺ ሴት ከሆንሽ ማለት ነው ልንገርሽ፣ የሚያጋጥምሽ ልንገርሽ፣ በረከትሽ እንደ ውሃ ነው የሚፈሰው ታዋቂ መሆን ትፈልጋለሽ? እዛ ነው ታዋቂ ትሆኛለሽ። ሀብታም መሆን ትፈልጋለሽ? ሀብታም ትሆኛለሽ። ቢዝነስሽን ከፍተሽ ማለት ነው። ልንገርሽ የማይጠቅምሽ ሰራተኛ፣ የሚጠቀምብሽ ካለ ይ ወንድ አንዴ አልፈልግም፣ ሶሪ፣ እህት እየጠቀምሽኝ አይደለም። አንዴ በቃ ባለው ያለው ውሳኔ የሆነ መወሰን ቀላል ይሆናል። ዝም ብለሽ እዛው ሰው አስደሳች የሆንሽ ሰው፣ አስደሳች ሰው ባይዘው ወይ ቢዝነስ ኦውን ማድረግ አይችልም። ሰው አስደሳች ቢዝነስ ኦውን ማድረግ አይችልም። ልንገርሽ በስነ ስርዓት ላንቺ የሚሰሩ ሰዎች በስነ ስርዓት መናገር